አብዶ ራሱን ሱቶ ምናምን እንደዛ ነው ያለው። ስለዚህ ከየመን ደግሞ ወደ ኢትዮጵያ መምጣት አለበት። ቪዲዮም እኮ ይቀርጽ ለማየት ፈልጌ ነው እንጂ አንተን እንደማላማ ጠንቅቀት አውቃለሁ። እኔንማ ያው በጣም ይወዱኛል ከአንጭምጭም ተመልካዮች በሙሉ እንደሚወዱኝ አውቃለሁ። እና ውድ ቤተሰቦቻችን ተመልሼ ከየ መን ከች ብያለሁ። እዚህ አዳማን ያለሁት ለማንም አልተናገርኩም። አዲስ አበባ ብቻ ከሰሙ ጋራ ያው ሱመያ የት እንዳለች ቤቷን ለመጠየቅ ሄጄ ነበረ። ሰሙ ማን ነግር ማለች እሷንም ብዙ ጠይቋት ለፋኝ ከእሷ ጋር ብቻ የተገናኘት ሌላ ሰው ማንም ራሱ አያውቅም። አሰላሙ አለይኩም ራህመቱላሂ ወበረካቱ ወደና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ሰበር ዜና አለ። እሱም ሰይድ ወደ ኢትዮጵያ መጥቷል። ላይክ፣ ሸር፣ ሰብስክራይብ አይረሳ። ወደ ዋናው ነገር እንሄዳለን። ዳይ እንግዲህ ሰኢድ ሆዬ ማለት ነው የመን ነኝ እያለ ሲያለቃቅስ የነበረው የሱመያ ሸበላ ማለት ነው። እንግዲህ የሱመያ ባል ማለት ነው ከቸው ላላዳማ ነው ያለው። እንደዚሁም ደግሞ እንግዲህ ያቺ ማነች ስሟ ቪዛ ነች ቪዛ ነች መሰለኝ። እና እሷ እንግዲህ ያዩ ጓደኛ ማለት ነው። ካሁን በፊት ወድጃ ያለሁ ምናምን ብለው ቀለበት አድርጎላት ነበረ፣ ነገር ግን የውሸት የውሸት ማለት ነው። አዩ ደብድባት ነበረ። ከዛ አዩ ጋር ተገናኝታ እንግዲህ ስምንት መቶ ሺ ብር ከላከልሽ ብር ላይ አንቺ እና ቢዛ እንላክለት ይሄ ምንድን ነው ቲኬት እንግዛለት ምናም ስትላት፣ በፈለገበት ሰዓት ይንጣ ሱመያ ልጆቿን ይዛል፣ ምን አገባው ባይመጣ ሳለች ማለት ነው። እች ቀማ የሆነች አዩ ማለት ነው። እና እንግዲህ ሰይድ ሆየ ከች ብሎ ሰፕራይዝ አደረገ። እስከዛማ ይሄ ያደረጋቸው ስለምንድን ነው ምናምን ስትላቸው፣ አይ ለጌጥ ነው ምናምን አላቸው፣ አላይ አላ ማለት ነው ሰይድ። ከዛ በኋላ አዩ ምንድን እያረጋቸው ነው ምናምን ስትለው፣ ቪዲዮ እየቀረጥን ነው ሲላት፣ በጣም ተናደደች። ሄዳ በቃ ካሜራማኑ ንሪ ጎሊ አስገባችሁ። ኧረ ጉድ ፈላ! ኧረ ጉድ ፈላ! በቃ ድራማው ሊያበቃ ነው። ድራማ ሊጠናቀቅ እንግዲህ ምንም አልቀረም። ድራማው ሊጠናቀቅ ነው። ሱመያና ሳይድ ሊታረቁ ነው። እንግዲህ ሀሺ ወይና ወይና ብለን እንግዲህ ደግመን እንድራቸዋለን። እንደገና ነው ነው እንደሚለው አዲስ አበባ ሳገል ሱሱ ጋራ ሱሱ ድራሻ ያለችኝ እንኳን ልትነግረኝ አላለም መሰላችሁ። እንግዲህ ሱመያ ሆዬ ሰይድ ጋር ተገናኙና እንግዲህ ድራማው ያብቃ ማለት ነው። እንግዲህ አራት ወር አምስት ወር እኮ ሰራችሁብን። እኛ ራሱ ልባችን አለቀ እንኳን እናንተ ማለት ነው። ስለዚህ ዌልካም ሰይድ ብለናል። ወደ ኢትዮጵያ እንኳን ደህና መጣ። እናንተ ድራማችሁ ያልቅ ማለት ነው። አይ ማን ነው እንደኔ ይነቃ ማለት ነው። ይነቃ፣ ግን እኮ ሚስኪን ናቸው አንዳንዶቹ። እኔን ራሱ እየሰደቡኝ ነበረ። አንቺ ድራማ ነው ያለሽ። ከምር ተጣልተው እሷ እንደዚህ ሁና ምናምን ምናምን። እናንተ ግን የዋህ ናችሁ እንደ መደም ቅመሞች ይህን ያህል ተሸውዳቸዋል። ኧረ አይደረግም፣ ኧረ አይደረግም። እኔ ማንም አይሸውዳኝም ማለት ነው፣ ግን በቃ አላደለም እና እናተሸወዱ ማለት ነው። ተሸወዱ እንግዲህ ሴን መጥቷል። መጀመሪያም ድሮም ዘንድሮም አብረው ናቸው። መጀመሪያ እሱ ሱመያና ሰኢድ ማለት ነው። የመንም አልሄደችም፣ የሆነ ቦታ እየሄደች ነበረ ከዛ ነው አየር ላይ ያያችኋት ማለት ነው። ደግሞ ይሄ የአየር ፒክቸር በጣም ቀላል ነው። የድሮ የተነሱት ምናምን ፒክቸር አምጥተ ቁጭ ያደረጉላችኋል። የየመን ኤሪያ እና የኢትዮጵያ ኤሪያ ደግሞ አንድ አካባቢ ነው። ይሄ ሰፈሩ ምናምን ማለት ነው። ድንጋይ ድጋው ምናምን ነገር አለ ማለት ነው፣ ሁሉም ቦታ ስለዚህ እነዛ የመን ያሉ ይመስሏችኋል ማለት ነው። አይ እዚያ መሸወድ። እኔ ግን መቼም አተሸወድኩም ማለት ነው። ድራማ መሆኑን አውቄያለሁ። ለምን መሰላችሁ? ድራማ ባይሆን እሱም እያ ወደ ሰሄድ ቤተሰቦችን ምናምን ምናምን አተኝ መጀመሪያ መጀመሪያ ማለት ነው መጀመሪያ ይህን ያህል የሚወራ ወሬ አይኖርም ማለት ነው መቋጨት ይችላሉ በውስጥ ስለዚህ እንዳትሸወዱ ያልኩስ በምክንያት ነው ሶ ግን ድራማው ሊያበቃ ነው አዎ ሰይድ እንግዲህ ከየመን መጥቷል ምን ይፈጠራል ሱመያም ኢትዮጵያ ነው ያለችው ከዛ ደማ ላይ ተገናኝቶ ምን ይፈጠራል የሚለውን ነገር እንግዲህ አብረን የምናየው ይሆናል አዎ ግን እኛ አረ ወይኔ ልሞት እኮ ነው ኧረ እንዲሁም ነገር ፈልቦ ሊገለኝ ነው ማለት ነው እንግዲህ የሰኢድ እህት ነይት ብየዋ። ከካናዳ ደግሞ ማለት ነው ካናዳ ናት አሉ ደግሞ እንኳን አያፍሩም እንዴ። ካናዳ ሁና የሰኢድ እህት ልጅ ምናምን አላለችም። ኦማይ ጋድ። እኔ እኮ ብጠሪኝ ከዚ ከሁሉ መጥቼ አድንልሽ ነበር። ለነገሩ እኔም እኮ ከሁሉ እችላለሁ ማለት ነው። እሷ ከካናዳ ሁና ይሄንን ካደረገች እኔ ማድረግ አልችልም። እና እኔንስ እንዴ ለምን ሸፋት አደርገኝ ማለት ነው። እኛ እኮ ለአንቺ በጣም አዝደንልሽ ብዙ ነገር ተናግረን ብዙ ወንጀል ገብተናል። ግን እንደዚህ ተጫወቱ ብናላችሁ ብዬ ግን አንድ ቀንም አስቤው አላውቅም። ግን እንደተታረቁ እንደሚሆን ተስፋ አደርጋለሁ። እንግዲህ ኢትዮጵያ የመጣው ሲሄድ በሰላም ነው ብዬ አስባለሁ። ስለዚህ ታርቃችሁ አብራችሁ ሆናችሁ እንደማያችሁ ተስፋ አደርጋለሁ። ሱመየት በቃ ታረቅ የሚለውን ነገር እንግዲህ አሰሚን አዩ፣ ደግሞ ለድራማው ድምቀት እንጂ ሚሱ እንዳላደለች አቃለሁ። ስለዚህ እኔ የውስጥ አዋቂ ይባላለሁ ማለት ነው። ስለዚህ በቃ በቃ ሰላማችን ልናገኝ ነው። ሌላ አጀንዳ እንግዲህ ደግሞ እንፈልጋለን እ የመዳም ቅበቦች አይ ተጫወቱብን፣ ማለት ተጫወቱብን እንደ ሆነት እኛ ማጨብጨብ ብቻ አይደለም ስራችን እና ውድ ና የተከበራችሁ ቻናል ቤተሰቦች፣ በሌላ አይዲ ያስቀመጠ ደላ ከሸር ሰብስክራባ ይረሳ። ሰላም አለይኩም ወረህመቱላሂ በረካቱ።